አሰላሙ አሌይኩም ወረህመቱላሂ ወበረካቶ ውደት ተከበራችሁ የሀያት ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እንደምናችሁ። አማን ናችሁ ወይ? ሁሉም ሰላም ነው ወይ? ሰላማችሁ ይብዛለኝ። እንዴት አድርጎ ይዛችኋል? ረመዳንስ እንዴት ነው? ረመዳናችንም አለቀብን እንግዲህ አላህ ይቀበለን እና፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ሀያ ዘጠነኛው ነው ማለት ነው። ይቅርታ እንትን እየተንካካ ነው እና ማለት ነው። ዛሬ ያን ዘጠነኛው ነው። አላህ እንግዲህ የተቀበላቸው ባሪያዎቹ ይበለ እንላችኋለሁ እና እንግዲህ ዛሬ የመጣሁበት በሰይድና በሱመያ በሀያት ነው የመጣሁት። እኔ ምለው ማለት ነው ሀያ ተብዬዋ ሀያት ተብዬዋ ምን ነው ምን ነው እናት አለመዋሚያ ጨረጭርሽ ታኋላ የመጣ ይናወጣ አለ ከኋላ የመጣ አይነ ወጣ ይባላል። እና ሱመያ አንቅሻለሁ ምናምን ምናምን ምናምን አትጎርሽ። አዎ እና በጣም በጣም ያሳቀኝ ነገር ምንድን ነው? ለእኔ እኳ ላይ ትንሽ ገንዘብ አስቀምጦ ነው የሄደው ስትል እና ብር ነው ማለት ነው እንዲ የምትፈልጊው ሃዩ ብር ነው የምትፈልጊው ማለት ነው አንቺ። እሱ እኮ የሁለት እናት ልጆቹ ናት። እና ምን አድርጌ ነው የምትይው እንዴ? ተኋላ ፈተሽ ታሁን በኋላ የኔ ብቻ ነው እንዴ? አንቺ ነሽ እንዴ? ነኝ ብሎሻል እንዴ? እሱ ፈርሙልሻል እንዴ? እና ይቅባ ይ ስራው አስቆይ ነው። እና የኔ ብቻ ነሽ አንቺ ብቻ ነኝ ብሎ ፈርሙልሻል እንዴ? ያላቅጣር በዛሽው ማይ ሱመያ ብዙ ያሳለፈች ብዙ ብዙ ብዙ ነገር ያሳለፉ ናቸው። አንቺ ግን ትናንትና መተሽ መሀላቸው ግብተሽ በጥብጠሽ በቃ አስተዛሪ ዝም ብዬሽ ነበር። አሁን ግን ግዴታ እንትን እላለሁ ምናምን እናገራለሁ። አሁን ይሄ መናገርሽ ጥቅም አለው ብዬ ነው የማስበው። ምክንያቱም በደራ እሷ መልካ ልጅ ይችላል ልትመለስ ትችላለች። እሷ ግን ባሏና ግብተሽ እንኳን አልተናገረችሽም። አያችሁ ሁለት ያገባ እሳት የገባ የሚባለው ወዶ አይደለም ማለት ነው። ሁለት ያገባ እሳት የገባ አንደኛው ሰው የነበር ነው። እንደዚህ ተቃጠለ። ስለዚህ አሁን ነው ሙዴ ሰፈራ ሰበከኝ ምስኪኔ ነኝ ይውህ ማለት ነው በጣም ሳይፈቀደው እና እሱ ምን በጣም ጥፋታለሽ ሁላችሁ ሰይድ መታገስ ነበረብን ማለት ነው። አጥር መቅረት ተመለስ ተመለስት መመለስ ነበረ። ምክንያቱም ያን ነገር ያደረገችው አንተን እንትን ለማለት ነው። አሁን ግን ወደ እዚህ እንድትመጣ እፈልጋለሁ። ናቶ ናቶ ለሚገናኝ ያረጀ። ስለዚህ ይሄን ካለች ደግሞ መምጣት ነው ያለብን እንጂ አንተ እዛታችሁ መሄድ የለብህ። ስለዚህ እስካሁን እጣታችሁን በቅቷል፣ ይበቃችኋል አሁን እንግዲህ ተገናኝታችሁ እርቅ ፈጥራችሁ ሰላም ወዶ የምንገናኛ የምናያርገን ነው ብለው ማለት ነው እና ሀዩ ተብዬው በቃ የምትለውን አናውቅ እንድብል ለሚቻለያታል ማለት ነው። ዘይድ ግን በጣም በጣም በጣም በጣም በጣም ይፈልጥልኝ ሀቂቃ ማለት ነው። እውነት ያሳዝነኛል። እኔ ማለት ለልሶች እንደዚህ ይሆናል። እና እሱ ነው ደግሞ አላህ ነበር አሁን በኋላ እንግዲህ እዛ ቦታ ላይ እዛ ቦታ ላይ አትል አቁል ያለሽበት ነገር መናገር አለብሽ መጀመሪያ ቀርሞ ቦታው ምናምን እኮ አዲስ አበባ እንደሚሆን ያስታወቃል ነገር ግን በደንብ ታዩት ማለት ነው ስለዚህ በስነስ ተፈቅረ ተባብ ላይ አውቀ ተባብ ላይ ትይዛችሁና ያማለ የማለ ምንም እናንተ ተራርቃችሁ ማተራራቁ ናቸው ገባሽ እና ሳት ደግሞ ወደ ሀገሩ እንዲመለስ አርጊላለሁ። እሱም ሱመያ በጣም በጣም እናንተ ስም ትላላችሁ ተመልካቾች ተመልካቾች። ምክንያቱም አንዳንድ ሰዎች አላችሁ እንዴት ሱመያ ጀግና ሱመያ ምናምን። ይህ ጀግንነት አደለም፣ ምክንያቱም ትወልዳለች። ይሄ ልጃንዴ ነገር ቢሆን አገሩ ሰላም አደለም በአሁኑ ሰዓት፣ ነገር አባታችንን አንቺን ሽ ብሎ ነው የሚፋቀሉት። ይህንን ወቁ። ስለዚህ በጣም ነው ራሱ የሚያምር አላህ እንግዲህ ይሉ ማለት የፈጠረው አምላክ እንዳለ ወደ አገሩ ይመልሰው፣ ነው ማለት እና አስተባባላችሁ ኑሮ እዚህ ሰኋላ መጥቶ አይሁን። ለእዚህ ሁላ ምክንያት ይሄን የማስበው እናንተ ምክንያታችሁ ጠባችሁ ሀይ ውስጥ ስለሆነ እና ፍታ ማለት አይቻልም፣ ምክንያቱም ክልክል ነው።